ሽ መተሽ ወንድምሽ ላይ 24000 ህዝብ በተሰበሰበበት የውሸት ስትመሰክሪበት ምን ነበር አላማሽ? ምን ለማግኘት ምን ቃል ተገብቶልህ ነበር? አንደኛ ሰው፣ ገፋፍቶኛል ሁለተኛ ደግሞ እኔ ትንሽ ቂም ስላለብኝ ለመበቀል። ማን ነበር የገፋፋሽ? አንደኛዋ እሷ ናት፣ ሌላ ራሴ ነኝ። ሽንጥ ተሰደው ዘመናዊ አድርገን ለኔ ምን እንደው ብለና አንቺ ለኔ በጣም ታፈቅኛለሽ። ከዛ በዘለለ እኔ ለአንቺ ምንሽ ማለት ነው? አንድ ቀን አብረን አልተጋደምንም። አንድ ቀን ስለ ፍቅር እኔና አንቺ ያወራንበት ቀን የለም። ታፈቅሪኛለሽ፣ በቃ እውነታው ይሄ ነው። ምክንያቱም የትኛውም ሰው የትኛውም ሰው ፍቅረኛ ይናት ብዬ ያወራውት ሆነ ያሳየውት የተነሳውት ፎቶግራፍ እኮ የለም እኔና አንቺ አንድ ፎቶግራፍ አለ። አንድ ፎቶግራፍ፣ አንድ ፎቶግራፍ። ስለዚህ ለምንድን ነው ልታሳብጂ ጠንቋይ ቤት ልብሴን የላክሽው ለምን ምንድን ነው መበቀል የፈለግሽው ለህዝቡ ግልጽ ምክንያቶችን ከመደርደር ሳይሆን ፊት ለፊት ላይ ለምንድን ነው እኔ ለማሳበድ የፈለግሽው እህት አለ ምን አድርጌሽ ነው ምን በድዬሽ ነው ድምፁ ያንቺ መሆኑንም አውዬ ምን በድሎት ነው ለሚለው፣ ራሱ ባመጣው ጣጣ ብር ሰርቼ መጥቼ ወንድሜ ብር ከየት ነው የምትጥይ እያለ ዚነት የምትባል ጓደኛ አለችኝ። ዜድ ብር ከየት ነው የምትጠይው? ብዙ ብር ትሰር ያለሽ የት ነው የምትጠይው? ይሉኛል። ግን እሱ የሚያስፈራራኝ አንድና እንዳለ በዚህ ምክንያት ያላለኝን እየ እኔ የማልለውን እንድል እያስገደደኝ ብዙ ቃላት ብያለሁ ብያለሁ ያልኩበት ምክንያት ደግሞ ስለምፈራ፣ በዛኔ ቴክኖሎጂ የለም። ራቁት ቪዲዮ ቢለቀቅ ማንም እንትን አይልም፣ ራስሽን በራስሽ ታጠፊያለሽ እንጂ ቤተሰብ በስንት ዓመቴ አንዴ ገና አልሄድኩም፣ ያንን ቪዲዮ ይለቅብኛል፣ ያዩብኛል ፍራቻ አለ። ይሄን ሁሉ ነገር ለቤተሰብ አሳያለሁ፣ እንደዚህ ያደርጋለሁ ሲል በፍራቻ ይሄን ብቻ አይደለም አልኩሽ፣ ብዙ ነገር ብያለው። ለከሌ ይሄን ሪከርድ አድርጊ፣ እሺ ለከሌ ይሄን አድርጊ፣ እሺ እምቢ የሚል ቃል ከኔ አንደበት እንሰማለን እንጂ መፍረድ አንችልም የሚባለው ነገር እውነት ነው። ከምር እማን ጋር እውነታው እንዳለ የሚታወቅ ነገር የለም። እንግዲህ እሱም አላቃትም ይላል፣ እሷም በልተኛል ትላለች። እህትየዋም በሀሰት እንደመሰከረች እውነታውን እየተናገረች ነው። ለዚች ለጓደኛዋ ብላ ለምታውቃት ለወንድሟ ፍቅረኛ መስክራ በውሸት ወንድሟን አወናጅለዋለይ እህትየዋ ማለት ነው። በቅድሚያ በቅድሚያ በቅድሚያ ወንድማችሁን ስጋችሁን ቆርጠ ነው የማንጥለው ማለት ነው። ልክ ጣታችን አለ አይደል? አሁን ማንኛውም የሌባም ጣት ሆነ የአውራ ጣት የሙጫ ጣትም ሆነ ቆርጠን እንደማንጥለው ከስጋችን ላይ በጨቅ አድርገን በምላጭ እንደማንጥለው ሁሉ ያንንም እህት ወንድም፣ በቃ ከኛ የተፈጠረ ደማችንን ልንክደው አይገባም። የሆነ ነገር ቢሆን ማለት ነው። ባዳ ግን ልንተው ይገባል፣ እንችላለን። ደግሞም ይቻላልም በደንብ አድርጎ ባዳ ይቺ ባዳ ናት። አሁን የሆነ ችግር ብታይባት እርግፍ አርጋ ነው የምትተዋት ማለት ነው። በቃ የሆነ ችግር ብደርስባት ዞር ብላታያትም ታውቃላችሁ። ባዳ ባዳ ነው፣ ስጋ ደግሞ ስጋ ነው። በቃ ይሄ የታወቀ ነው። እና አሳልፋችሁ እህት ወንድማችሁን፣ እናት አባታችሁን ለውጭ ለሚዲያ አሳልፋችሁ የምትሰጡ ሰዎች ልትጠነቀቁ ይገባችኋል። በሀሰት መስክራችሁ በተለይ ወንድሟን በሀሰት መስክራ ብዙ ነገር እንዳደረገችበት እሱ ደግሞ ብዙ ነገር ታማ ሀያ ሰባት ሺህ ሪያል ማነው፣ ሀያ ሰባት ሺህ ድርሃም ታማ እንዳሳከማት ወንድሟ ቤት ደግሞ ሁለት ዓመት እንደሰራች ይሄ ሁሉ እየተመሰካከሩ ነበር እንግዲህ በዶክተር ሀቢባ ቤት ማለት ነው። እና ይሄን ያደረገልሽን ወንድምሽን እንዴት ከባዳ ጋር ትክጅች ትችያለሽ? ከባዳ ጋር ሆነሽ ለባዳ መስክራሽ የውሸት ሊያውም የእውነት እንኳ ቢሆን ሀቅ ተከት እየለት ትቻያለሽ። ወንድምሽም ጥፋተኛ ቢሆን ሀቁን ላወጣ ነው ትያለሽ፣ ግን በውሸት ራስ ሽማሽ በውሸት ነው። እሷ ምን ብላይ ነው አልሽ? በቃ ሁለተኛው ነገር ደግሞ እነዚህኞቹ ሁለት ፍቅረኛሙ የነበሩ ከኢትዮጵያ ወደ ዱባይ አመጣቸው። ከዚያም መጣ ስራ ጀመረ፣ ስራ አስጀመረችው። እሷ ገንዘብ አላት መሰለኝ። እሱ ግን መጨረሻ ላይ ካዳት በቃ ካዳት ማለት ነው በቃ ካዳት። ሲለወጥ የራሱን ኑሮ የራሱን ቤት ኪራይ ያዘ፣ የራሱን ትዳር አገባ፣ የራሱን ሰራተኛ የቤት ሰራተኛ ያዘ። በቃ ፏፈሽ ብሎ እየኖረ ነው። እሷን ግን ይኸው በእሷ መጣ ለመምጣቷ አንተን እሷ ናቸው እያመጣች ስትላት፣ ሀቢባ ራሱ እሷ ናቸው ስትለው ለመምጣት ሰበብ እሷ ናት አለ በቃ በጥቅል እሷ ናት ያመጣችው ለመምጣት ሰበብ ናት ማለት በእሷ ተንጠልጥሎ ነው የመጣው። እንደመጣ አልካደም። ብዙ ነገሮችን ደግሞ መተት አድርጎብኝ እያለች ነበረ። የሆነ መስተፋቅር ነገር አድርጎባ ነው መሰለኝ። እሱ ያለኝንም መሆነው ይሄን አድርጊ ካለኝ ይሄ ነው የራቁት ቪዲዮ ራሱ ይዞብኛል ነው የምትለው። ይሄ የራቁት ቪዲዮ ደግሞ ከምንም በላይ የሚያሳቅቅ ነገር ነው። በተለይ ሴትን ልጅ ማለት ነው፣ የሴት ልጅ ቅስም በጣም የሚሰብር ነው። አረ ወንድሞቻችን፣ አረ ወንዶች ባካችሁ በሴት ልጅ ላይ አትጫወቱ። ነገ ጧት ሴት ሊተወልዳለህ ያችን ሴት ልጅህን ያንተንም እንደዛ ሊያደርጉብህ ይችላሉ። ሁለተኛ ነገር ደግሞ ሴትን ልጅ በድላችሁ ነገ አላፊት እንዴት ነው የምትቀርቡት? መሞት እኮ አለ፣ ብቻችንን እኮ መሄድ አለ። ያ ንብረት፣ ያ ምናምን ሁሉ ነገር ያቁሳቁስ እኮ ተከትሎን አይሄድም። መልካም ስራችን ብቻ ነው ተከትሎን የሚሄደው። ብቻችንን እዛሽ ቀብር ውስጥ እንገባለን። ስለዚህ ለምንድን ነው አላህን ማትፈሩ? ሴትን ልጅ በዚህ መልኩ የምትበድሉት? ስለዚህ የራቁት ቪዲዮ ይዞብኛል። ቤተሰብ ጋር ነው የምልከው ይለኛል። ለቤተሰብ ነው የማደርሰው ይለኛል። በቃ በጣም እፈራለሁ። ደግሞ እሱን አይን አይኑን እያየ ነው ብላለች። ማንኛውንም ነገር ሳደርግ ሲጠፋ ራሱ አልችልም ማለ። በቃ አንድ ቀን ሁለት ቀን ከጠፋ አልችልም። ወንድሜን ራሱ እሱን አንጣልኝ እያልኩኝ ወንድሜን ራሱ ያልኩበት ቀን አለ። ወንድሜን በሪከርድ እየሰደብኩበት ቀን አለ። እሱ ራሱ እንዲህ በዩ እንዲህ በዩ እያለኝ በቃ ብላል ተናግራለች። ማለት ነው ይህንን የተናገረችውና ይህንን ያክል እንግዲህ መስተፋቅር ያደርጋሉ ያደርጉም። ይሄ መተት፣ ድግምት ምናምን ያደርጋሉ ያደርጉም። በደንብ ነው የሚያደርጉት። በደንብ ነው የሚሰራላቸው ማለት ነው። ያው ከጅን ጋር እየተመሳጠሩ ያደርጉታል። አላህ ይጠብቀን ከእንደዚህ አይነት ነገሮች እና እኛንም አድራጊ እንዳንሆን አላህ ይጠብቀን። ከእንደዚህ ከደህ መተቶች ደግሞ አላህ ይጠብቀን እንሻላህ። ስለዚህ ራሳችን ተጠንቅቀን እንኖራለን የሚባል ነገር የለም። መጥፎ ሰው አያጋጥመን መጥፎ ጓደኛ አያጋጥመን ነው የሚባለው። ስለዚህ አርጎባት ነው እሱ ደግሞ አላቅሽም አብረን ያደረግነው ነገር ምንም ነገር የለም። እኔናንቺ ፍቅረኛ ሞች ለማለት አንድ ፎቶ እንኳን አልተነሳንም። አንድም ነገር አላደረግንም። ተወጅኛለሽ ተወጅኛለሽ። አዎ እኔ ግን አልወድሽም ነው የሚለው እሱ እኔ ግን ከአንቺ ጋር እንዲህ አይነት ነገር ምንም የለኝ። እሽ ምንም ነገር ከሌለው እንዴት ወደ ዱባይ ሊመጣ ቻለ? ፍቅረኛ ካልሆኑ በምን መንገድ እንደመጣ ያንን ደግሞ አልተናገረም። ለመምጣት ምክንያት ከሆና ስራ አስጀምረሃለች ወይ? እሷን እኔ ነኝ አስጀምርኳት አለ እና ብዙ ነው ጣጣቸው። በጣም በጣም ረጅም ቪዲዮ ነው። በቀጣይ እየመመጣበት ሊሆን ይችላል። እንሻላ በጣም እንትን የሚል ነው። ያሳዝናል። ሴት ልጅ በዚህ መልኩ እንጃ። አትበድሉ ወንዶች ባካችሁ፣ ዞራቸው የምታለቅሱበት ጊዜን ይመጣባችኋል። አንተ እሷን አስለቅሰሃል አይደለ እሱን፣ አንተን ደግሞ የምታስለቅስ ሴት ዞራ በጭንቅላት የምተክል ሴት ትመጣብሃለች። ከጊዜ ወይም ከአመታቶች ወይም ከወራቶች በኋላ ማለት ነው። ይህን እንዳትዘነጋ። በሰው ላይ ግፍ የሚውል ሰው ግፍ አያጣውም። በቃ በአንተ እንኳን ባይመጣ በልጆች ታገኘዋለህ ማለት ነው። እራሱ በአንተም ላይ አይቀርም። እንጂ አሁን ጊዜ ላይ ፈጣን ነው በጣም፣ ሲመልስ መልሱ ፈጣን ነው። ስለዚህ ተጠንቀቁ ነው። ከዚያ ደግሞ የእኔን ልብስ ይዘሽ ጠንቋይ ቤት ሄደሻል። ምን አድርጌሽ ነው ይሄን ያክል እኔ ልታሳብጂ ጠንቋይ ቤት ምናምን ይዘሽ ይሄሽ፣ ሆነ ያለው ያው እንግዲህ አላሁ አለ። እሷ ደግሞ አላደረኩም ነው የምትለው አላደረኩም፣ እንዴት አወክ ምናምን ነው። ይሄንን ሁሉ እንግዲህ ዝባዝንኪያቸውን ሚስጥራቸውን ሚዲያ ላይ ዝክዝክ እያደረጉ አንድ ነገር ሳይቀር ነው ያወጡት ማለት ነው። እህቱ ያደረገችለትን ቦይስ ማንኛውንም ነገር በቃ እህትያ ያው ይቅርታ ነው የምትለው። ወንድሜን አጋልጨዋለሁ ሚዲያ ላይ ነው የምትለው። ው እንግዲህ ይቅርታ ሳያደርግላት አይቀርም። እስኪቀጣው እናያለን።